በዜና መጽሔታችን በቀጣይነት ስፖርታዊ ጉዳዮችን የምንመለከትበት ነው። መረጃዎች ችልታርሰን ደግሞ አና ማርያም መስፍን ስቱዲዮ ተገኝታለች። አና ሰዓቱ ያንቺ ነው። አመሰግናለሁ። አብራችሁን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። የኢትዮጵያ ቮሊቦል ፕሪምየር ሊግ በሁለቱም ፆታ ውድድሩን እያከናወነ ይገኛል። የወንዶቹ ትላንትና፣ የሴቶቹ ደግሞ ከትላንትና በስቲያ በተደረጉ ጨዋታዎችም ተጀምሯል። በሴቶች በተደረገ አንድ ጨዋታ ጌታ ዘሩ ፌዴራል ማረሚያ ቤቶችን ሶስት ለሁለት በማሸነፍ ከብሔራዊ አልኮል በመቀጠል በደረጃ ሰንጠረዡ ሁለተኛ ላይ ተቀምጧል። ፌዴራል ማረሚያ ቤትና ወላይታ ሶዶ ዩኒቨርሲቲ ደግሞ ሶስተኛና አራተኛ ደረጃ ላይ ተቀምጧል። የወንዶች ቮሊቦል ፕሪሚየር ሊግ ሁለተኛ ዙር መርሃግብር ትላንትም ሲጀመር አራት ጨዋታዎች ተደርጓል። የአማራ ክልል ተወካዮቹ ባንጃና ባህር ዳር ከተማም ሽንፈት ገጥሟቸዋል። ፉክክር በታየበት ጨዋታ መቻል ባንጃን አምስት መደብ ወይም ዙር በወሰደ ጨዋታ ሶስት ለሁለት አሸንፏል። 12 ጨዋታዎችን ያደረጉት ባንጃዎች ሁለት ሲያሸንፉ አስር ጨዋታ ተሸንፈው በ6 ነጥብ ሰባተኛ ላይ ይገኛሉ። የአመቱን ሶስተኛ ድል ያስመዘገበው መቻል በአስራ ሁለት ነጥብ አምስተኛ ላይ ሆኗል። ሌላኛው መርሃ ግብር ባህር ዳር ከተማን ከሸገር ከተማ ያገናኘ ነው። ሸገር ከተማዎች ባህር ዳር ከተማዎችንም ሶስት ለባዶ አሸንፏል። በስድስት ነጥብ ባህር ዳር ከተማዎች ስምንተኛ ደረጃ ላይ ይገኛሉ። ትላንት ከተደረጉ ጨዋታዎች መካከል ተከታታይ ደረጃ ላይ የተቀመጡት ብሔራዊ አልኮልና ወላይታ ድቻን ያገናኘው ጨዋታ ሲሆን አምስት ዙሮችን ተጉዞ ወላይታ ድቻዎች ሶስት ለሁለት አሸንፏል። ነጥባቸውን 27 በማድረስም ሶስተኛ ላይ ናቸው። ብሔራዊ አልኮል በ28 ነጥብ ሁለተኛ ደረጃ ላይ ተቀምጧል። የፕሪሚየር ሊጉ መሪ ሙገር አዲስ አበባ ፖሊስን ሶስት ለባዶ በማሸነፍ በ36 ነጥብ በመሪነቱ ቀጥሏል። በዓለም አትሌቲክስ የወርቅ ደረጃ ከሚሰጣቸው የዙር ውድድሮች መካከል አንዱ የሆነው ትላንትና በክሮኤሽያ ተከናውኗል። በዛግሬብ ኮንቲኔንታል ቱር በሴቶች 1500 ሜትር ኢትዮጵያውያን አትሌቶች ተከታትለው በመቅረብም አሸናፊ ሆነዋል። የዓለም ሻምፒዮኗ ጉዳፍ ጸጋዬ ርቀቱን ለማጠናቀቅ 3 ደቂቃ 58 14 ማይክሮ ሰከንድ የወሰደባት ሲሆን የቦታውን ከብሮሰንም ማሻሻል ችላለች። ውጤቱ ወጣቷ አትሌት ብርቄ ሀይሎም ከአራት ደቂቃ በታች በመግባት ሁለተኛ ወጣለች። 3 ደቂቃ ከ59 ሰከንድ ከ19 ማይክሮ ሰከንድም የገባችሁበት የገባችበት ሰዓት ነው። ሳምራዊት ሙልጌታ ስድስተኛ በመሆን አጠናቃለች። በወንዶች 5000 ሜትር ቢኒያም ማሀሪ ሶስተኛ ደረጃ ወጥቷል። 13 ደቂቃ ከ03 ሰከንድ 57 ማይክሮ ሰከንድ የገባበት ሰዓትም ነው። የኬንያውያኖቹ ዴኒስ ኪፕኮችና አንድሬው ኬፕቶ አንደኛና ሁለተኛ ሆነው ይህንን ዙር አጠናቀዋል። የ የሀያ አምስተኛ የዋንዳ ዳይመንድ ሊግ ውድድር ዛሬ በአራተኛ ከተማው ይመለሳል። ተረኛ አስተናጋጅ ከተማ ደግሞ የሞሮኳ ራባት ናት በተለያዩ ርቀቶች ፉክክሮቹ ሲጠበቁም ኢትዮጵያውያን አትሌቶች ተሳትፎ ያደርጋሉ በ3000 ሜትር ና 800 ሜትር ሴቶች እንደዚሁም በ3000 ሜትር መሰናክል ወንዶች ፉክክራቸውንም ያከናውናሉ በ3000 ሜትር ሴቶች ከ18 አትሌቶች 9 ኢትዮጵያውያን ሲሆኑ የማሸነፍ ቅድመ ግመቱን ግን ኬንያዊቷ አትሌት ቢያትሪስ ችቤት ወስዳለች። በዛሬው ዕለት ከሚደረጉ ውድድሮች መካከል በዚህ ርቀት ምርጥ የሆኑ ሶስት አትሌቶች የሚፋጠጡበት ነው። ኢትዮጵያዊቷ እጅጋየሁ ታየና ጣሊያናዊቷ ናዲያ ባቶሊ የችቤት ተፎካካሪ ናቸው ሲለም ዳይመንድ ሊጎ በድረገጹ አስነብቧል። ለምለም ኃይሉ ማርታ ለማየሁና አለሽኝ ከተሳታፊ አትሌቶች መካከል ናቸው። በ800 ሜትር ሴቶች ጽጌ ድጉማ ብቸኛ ተሳታፊ ናት። ከግራንድ ስላም ትራክ ውድድር መልስ ጽጌ ድጉማ ከደቡብ አፍሪካዋ ፕሩደንስ ጋር የሚኖራት ፉክክርም ይጠበቃል። ጽጌ ሻንጋይ ላይ ስታሸንፍ ያስመዘገበችው ሰዓት 1 ደቂቃ 56 ሰከንድ ከ64 ማይክሮ ሰከንድ የአመቱ ፈጣን ሰዓት የነበረ መሆኑ ይታወሳል። በሶስት ሺህ ሜትር መሰናክል ሳሙኤል ፍሬው፣ አብርሃም ሰሜና፣ ኃይለማርያም አማረ የሞሮኮው ሶፊያን አልባካሊ ተፎካካሪ ይሆናሉ። የኬንያው አብርሃም ኪዮትም በዛሬው ጨዋታ በዛሬው ሩጫ ይጠበቃል። ዣመን ላይ አልባካሊን የረታው ሳሙኤል ፍሬው ምሽት ይጠበቃል። በ100 ሜትር ና 200 ሜትር ደግሞ በወንዶቹ የቦትስዋናው ሌትሲሌ ተቦጎ የአሸናፊነት ቅድመ ግምቱን ወስዷል። የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት ምርሃ ግብሮች ትላንትናም ቀጥለው ተደርጓል። ትላንት ሶስት ጨዋታዎች ሲከናወኑ፣ ባህር ዳር ከተማ ተሸንፏል። በእለቱ ሶስት ምርሃ ግብሮች ሲደረጉ፣ ባህር ዳር ከተማ ከድሬዳዋ ከተማ ጋር ያደረገውን ጨዋታም ሁለት ለአንድ ተሸንፏል። በአሰልጣኝ የታገሱ እንዳለ የሚመሩ ድሬዳዋ ከተማዎች በአቤል አሰበው የጨዋታ ና በአስራት ወንጆ የፍጹም ቅጣት ምት ግቦች ማሸነፍ ችሏል። ሙጅብ ቃሲም 76ኛው ደቂቃ ላይ የባህር ዳር ከተማን ግብ በማስቆጠር ወደ ጨዋታ ቢመልሳቸውም ተጨማሪ ግቦችን ሳንመለከት ድሬዳዎች አሸናፊ ሆኗል። የደጋ ረገ ግዛው ቡድን ባለፉት ሶስት ጨዋታዎች ማሳካት የቻለው ሁለት ነጥብ ብቻ ነው። ይህም ሁለተኛ ደረጃውን ከመነጠቁም በላይ በመሪው መድንና በኢትዮጵያ ቡና መካከል ያለው የነጥብ ልዩነት ሰፍቷል። በ48 ነጥብ ሶስተኛ ደረጃቸው ላይ ይገኛሉ። ተከታታይ ሁለተኛ ድል ያስመዘገበው ድሬዳዎች ከወራጅ ቀጠና ስጋት በትንሹም እፎ ሲሉ በ36 ነጥብ 12ተኛ ላይ ይገኛሉ። በእለቱ ሌላ ጨዋታ ሲዳማ ቡና ደረጃውን ያሻሻለበትን ውጤት አስመዝግቧል። ከቅዱስ ጊዮርጊስ ጋር ያደረጉትን ጨዋታም አንድ ለባዶ አሸንፏል። ብርሃኑ በቀለ ደግሞ ብቸኛዋን የማሸነፊያ ግብ ያስቆጠረ ተጫዋች ነው። የፋሲል ተካልኝ ቅዱስ ጊዮርጊስ የአመቱን 11ኛ ሽንፈት ሲያስመዘግብ 3 ነጥብ ካስመዘገቡም 3 ጨዋታዎች አልፏል። ሲዳማ ቡና በ46 ነጥብ ወደ አራተኛ ደረጃ ከፍ ብሏል። ፈረሰኞቹ በ40 ነጥብ ስምንተኛ ላይ ናቸው። ሀዲያ ሳና ከኢትዮ ኤሌክትሪክ የተገናኙበት ጨዋታ ደግሞ አንድ አቻ ሲጠናቀቅ ጸጋ አብግዛው ግዛው ለሃዲያ አቤል ሀብታሙ ደግሞ ለኢትዮ ኤሌክትሪክ ግቦቹን አስገኝቷል። ፕሪሚየር ሊጉ ዛሬም ይቀጥላል። ሁለት መርሃ ግብሮች ይደረጉበታል። ኢትዮጵያ ንግድ ባንክ አዳማ ከተማ፣ ወላይታ ዲቻ ከመቻል ይጫወታሉ።